ጤና ይስጥልኝ። ሰላም በድጋሜ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ኢቲቪ ዜና 57 አንድ ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ተመልሷል። አበይት ነጥቦቹን እነሆ መገናኛ ብዙሃን ለሀገር ሰላም ግንባታ ሊሰሩ እንደሚገባ የዘርፉ ባለሙያዎች ገለጹ። የጋምቤላ ግብርና ምርምር ተቋም ከአካባቢው ስነ ምህዳር ጋር ተስማሚ የሆኑ የበቆሎ እና የፍራፍሬ ዝርያዎችን በመለየት በአርሶ አደሮች ማሳ የዘር ብዜት በማከናወን ላይ ስለመሆናቸው አስታወቁ። እስራኤል በኢራን ላይ በሰነዘረችው ጥቃት ከፍተኛ ወታደራዊ አዛዦች እና የኒውክሊየር ሳይንቲስቶች ተገደሉ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። ሰዎች ቁጭ ብለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም አሳጥቷታል። ለእነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻውም መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው በኢቲቪ ዜና ኢትዮጵያ ላይ ጠብቁ። ባለፉት ስድስት ዓመታት ኢትዮጵያውያን ያለመታከት መታከት አርባ ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሸራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ብሳኔ። ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው ይጠብቁ።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 የሳይበር ጥቃትን ለመከላከል በትብብር መስራት እንደሚያስፈልግ የኢትዮጵያ የሳይበር ደህንነት ማህበር አስገነዘበም። የኢትዮጵያ የሳይበር ደህንነት ማህበር ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በጋራ በመተባበር ያዘጋጁት ሶስተኛው የሳይበር ደህንነትና ዲጂታል ሽግግር ጉባኤ ተካሂዷል። በኢትዮጵያ የሳይበር ደህንነት ማህበር ፕሬዚዳንት ዶክተር ብርሃኑ በየነ ጉባኤው የሳይበር ጥቃትን ለመከላከልና ትብብርን ለማጠናከር አላማ ያደረገ ስለመሆኑ ገልጸዋል። የሳይበር ጥቃቶች አሁን አሁን ኢላማ እያደረጉ ያሉት አፍሪካን መሆኑን የገለጹት የማህበሩ ፕሬዚዳንት በኢትዮጵያም የችግሩን አሳሳቢነት በመገንዘብ የሳይበር ደህንነት እውቅናን በማሳደግ ለችግሩ ቅድመ ዝግጅት ማድረግ እንደሚያስፈልግ ተናግረዋል። ኃላፊው የሳይበር ጥቃት መጠኑ ምን ላይ ነው የሚለውን ለማወቅ ራሱ አዳጋች ነው፣ ነገር ግን በሚያስፈራው ሁኔታ በጣም እያደገ ነው። ምክንያቱም የ ሀከርስ አጥቂዎች አንድ ታርጌት እያደረጉ ያለው በአሁኑ ሰዓት አፍሪካን የሳይበር አዌርነስ ዝቅተኛ በሆነበት አካባቢ ጥሩ አጋጣሚ ስለሆነ የጥቃት እንትናቸውን ፎከስ አድርገው ከፍተኛ የሆነ የጥቃት እንትን እያደረጉ ነው። ሌላው ደግሞ በትንንሽ ተጠቂዎች አማካኝነት ትልልቆችን መድረስ ስለሚቻል ሰርድ ፓርቲ በአሁኑ ሰዓት የጥቃት እንትኑ አፍሪካ ላይ እኛም ሀገር ላይ በከፍተኛ ደረጃ ተጠናክሮ እየተካሄደ ስለሆነ ይሄ እጅግ በጣም አሳሳቢ ነው። ማህበሩ የዚህን አዌርነስ ትሬኒንግ መስጠት፣ ካፓሲቲ ዲቨሎፕመንት እና በተለይ ሪፖርት የማድረግ ጥናቶች ማድረግ፣ ሪሰርች ማድረግ እና ፖሊሲ የተጠናከረ ፖሊሲ ማዘጋጀት፣ ሁላችንም ተጠቂ ስለምንሆን በምን መንገድ መተባበር እንችላለን የሚለውን የልምድ ልውውጥ ለማድረግ የተገኙ ቤስት ፕራክቲስ መጠቀምና ወደፊት ደግሞ ከዓለም አቀፍና ከሀገር አቀፍ በዚህ ዙሪያ ከሚሰሩት ጋር እንዴት እንተባበር የሚል ነው። ጉባኤው የፖሊሲ ውይይት በማድረግና ከየተቋማት ጋር ያሉ ምርጥ ተሞክሮዎችን በመቀመር እንደዚሁም በጋራ በመስራት የተሻለ ውጤት ለማምጣት ያግዛል ብለዋል። ሪፖርተራችን ሞላ ለማየው እንደዘገበው በቴክኖሎጂ አጠቃቀም ማሳደግ ጎን ለጎን የሳይበር ደህንነት ጉዳይ ባህል ማድረግ እንደሚገባም ዶክተር ብርሃኑ ገልጸዋል። በትሬኒንግ ሌላው ኮንቲኔስ ኢንጌጅመንት ነው። ትሬኒንግ ለአዌርነስ ለመጀመሪያ ደረጃ ሊሆን ይችላል። ከዛ በተረፈ ግን ቴክኖሎጂ እጅግ በጣም እየቀያየረ ስለሆነ ኮንቲኔስ የሆነ ስኪል ዲቨሎፕመንት ያስፈልጋል። ሳይበር ሴኩሪቲን ኦር ሳይበር ሪዚሊየንስ ባህላችን ሊሆን ይገባል። እንደ ባህላችን ቴክኖሎጂ ዩዝ። ካልቸር ዲቨሎፕ እንደምናደርገው በዚህ ዙሪያ አሶሴሽኑ ከተለያዩ ድርጅቶች ጋር ከኢንሳ፣ ከሚንት፣ ከፕራይቬት ቢዝነስ ከዩኒቨርሲቲዎች ጋር በመተባበር ትሬኒንግ የአዌርነስ ትሬኒንግ እንዲሰጥ ትልቅ መድረክ አዘጋጅቷል። መንዝሊ ዌቢናር አለን። በዚህ ዙሪያ በዓለም ላይም ያሉ አገር ውስጥም ያሉ ኤክስፐርቶች የሀገራችን የካፓሲቲ ዲቨሎፕመንት ምን ደረጃ መድረስ አለበት የሚለው ውይይት ይደረጋል። ከዚህ በተረፈ ማህበሩ አበክሮ እየሰራ ያለው የትሬኒንግ ስታንዳርዳይዝድ የሆነ የስልጠና ፖሊሲ እንዲኖረን እና ይህም ደግሞ ወደ ሰርቲፊኬሽን ናሽናል ሰርቲፊኬሽን በአገራችን ደረጃ ሊሰጥ እንዲችል ማብቃት ነው። ዜናዎቻችን ይቀጥላሉ። ኢትዮጵያ በስደተኞች አያያዝና አካታችነት ላይ የሰራቸው ስራ ውጤት ተመዝግቦበታል ሲሉ የስደተኞችና ተመላሾች አገልግሎት ዋና ዲሬክተር ጠይባ ሀሰን ተናገሩ። የስደተኞች አካታችነትና እና ድጋፍ ትኩረቱን ያደረገ ከፍተኛ አመራሮች የተገኙበት የውይይት መድረክ በዚህ በአዲስ አበባ እየተካሄደ ነው። በመድረኩም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲን ጨምሮ የተለያዩ ሚኒስትር ዴታዎች፣ አምባሳደሮች በዘርፉ የተሰማሩ ዓለም አቀፍ ተቋማትና ግብረሰናይ ድርጅቶች እየተሳተፉበት ይገኛል። ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን ጥገኝነት ጠያቂዎችን ተቀብላ እያስተናገደች እንደምትገኝም ተገልጿል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን አባዲ ወይና የተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ አባዲ፣ እንደምናመሸ ባለህበት ኢትዮጵያ እንግዲህ ስደተኞችን በመቀበልና በማስተናገድ እየሰራች ያለች ሀገር እንደሆነ ይታወቃልና በመድረኩ የተላለፉ መልእክቶች ምናልባት በዘላቂነት ስደተኞችን ለማቋቋም የዓለም አቀፍ ድርጅት ተወካዮችና ራሱም የስራ ኃላፊው ስለተገኙ የተላለፉ መልእክቶች ንገረን እስኪ። አመሰግናለሁ ሰው ሰለሞን። አንተም ቀደም ብለህ እንደጠቀስከው በአዲስ አበባ እንግዲህ ስደተኞች ላይ ትኩረትን ያደረገው የውይይት መድረክ ሲካሄድ ነበር። ይህ የውይይት መድረክ ስደተኞች አካታች የሆነ አገልግሎት እንዲያገኙና አጠቃላይ የተለያዩ ተጠቃሚ እንዲሆኑ ለማድረግ አላማ ያደረገ ነበር። ይህ በዚህ ውይይትም የተለያዩ ዓለም አቀፍ ተቋማትን ጨምሮ በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴን ጨምሮ የተለያዩ አምባሳደሮች የሀገራት ተወካዮች ተገኝተውበታል። በዚህ የውይይት መድረክም አጠቃላይ ስደተኞችን ተጠቃሚ ለማድረግና አካታች የሆነ አገልግሎት እንዲያገኙ ለማድረግ የሚሰራ ስራ እንዴት እንዲጠናከር ይገባል አለም አቀፍ ተቋማትም ያላቸውን ድርሻ እንዴት ማሳደግ ይገባል በሚለው ዙሪያ ነው ሰፋፊ ውይይት ሲደረግ የነበረው እንደሚታወቀው ኢትዮጵያ ለዘመናት ስደተኞችን ተቀብላ እያስተናገረች የምትገኝ ሀገር ናት በአሁኑ ሰዓትም ከአንድ ነጥብ አንድ ሚሊዮን በላይ የሚሆኑ ስደተኞችን ከተለያዩ የዓለም ሀገራት ተቀብላ እያስተናገረች እንደምትገኝ ነው የተገለጸው ይህ አሀዝም ኢትዮጵያ በአለም ሰባተኛዋ ግዙፏ ስደተኞችን ተቀባይ ሀገር ያደርጋታል በአፍሪካ ደረጃ ይህ አሀዝ በሁለተኛ ደረጃ የሚያስቀምጣት መሆኑ የተገለጸው አጠቃላይ ኢትዮጵያ ለዘመናት ስደተኞች ስትቀበል በኢትዮጵያ ያላቸው ቆይታ ማስረሻ ለማድረግ እና አካታች የሆነ አገልግሎት እንዲያገኙ ለማድረግ በርካታ ስራዎችን እየሰራች እንደምትገኙ የተገለጸው። በተለይም ደግሞ እንደ ፈረንጆች 2019 በወጣው አዋጅ መሰረት አሁን ላይ ኢትዮጵያ ለስደተኞች አካታች የሆነ አገልግሎት እንዲያገኙ በማድረግ እና ያላቸው ደህንነት የተጠበቀ እንዲሆን በማድረግ ረገድ ሰፋፊ ስራዎች እየተሰሩ ይገኛሉ። በተለይም በትምህርት ዘርፍ ብንመለከት አሁን ላይ ስደተኞች ከኢትዮጵያ ትምህርት እየተማሩ ይገኛሉ። በተለያዩ ደረጃ ማለትም በቅድመ ደረጃ፣ በአንደኛ ደረጃ ጨምሮ የተለያዩ የትምህርት አገልግሎቶች እያገኙ ይገኛሉ። ከዛ ባሻገርም ደግሞ እንደ ስደተኞች የስኮላርሽፕ አገልግሎት በመስጠት በከፍተኛ የትምህርት ተቋማት እንዲማሩ በማድረግ አጠቃላይ ስደተኞች በኢትዮጵያ ያላቸው ቆይታ የተሻለ ለማድረግ ስራዎች በስፋት እየተከናወኑ እንደሚገኙ የተገለጸው ከዛ ባሻገርም በግብርናው ዘርፍ ብንመለከት ስደተኞች በአጠቃላይ በግብርና ዘርፍ እንዲሰማሩ በማድረግና በተለይም ደግሞ በመስኖ ልማት እንዲሰማሩ በማድረግ ስደተኞች ተጠቃሚ ለማድረግ በርካታ ተግባራት እየተከናወኑ እንደሚገኙ የተገለጸው እንዲሁም ደግሞ በጤናው ዘርፍ ብንመለከት አጠቃላይ ስደተኞች በኢትዮጵያ ያላቸው ቆይታ ጤናማና የተሻለ ለማድረግ በጤናው ዘርፍ የተለያዩ አገልግሎቶችን እንዲያገኙ ለማድረግ ሰፋፊ ስራዎች እየተሰሩ እንደሚገኙ የተገለጸው እንግዲህ በትምህርት፣ በጤና እንዲሁም ደግሞ ከዛ በተጨማሪም በመሰረተ ልማት፣ በቴሌኮሙኒኬሽን፣ በውሃ፣ በከተማ አገልግሎት የተለያዩ ተጠቃሚ እንዲሆኑ የተለያዩ ስራዎችን በስፋት የኢትዮጵያ መንግስት እያከናወነ እንደሚገኝ የተገለጸው ከዚህ በፊት ስደተኞች በካምፕ ብቻ ታጥሮ የነበሩ አገልግሎቶችን አሁን ላይ ከማህበረሰብ ጋር ከሚኖሩበት ከተማ ማህበረሰብ ጋር በጋራ በመሆን አጠቃላይ የተለያዩ እንቅስቃሴዎችን እያከናወኑ እንደሚገኙ የተገለጸው በተለይም በኢኮኖሚ ዘርፍ ብንመለከት ስደተኞች አሁን ላይ ጠባቂ ሳይሆኑ ስራ ፈጣሪ ሆነው በራሳቸው ገቢ እንዲያመነጩና በኢኮኖሚ ዘርፍ ራሳቸው እንዲያደረጁ በማድረግ ረገድ ሰፋፊ ስራ እየተሰራ እንደሚገኝ ነው እንግዲህ የስደተኞችና ተመላሽ አገልግሎት ዋና ዳይሬክተር ጣይባ ሀሰን የገለጹት። እንግዲህ ዋና ከፍተኛ ኮሚሽነሩ እንደገለጹ ከሆነ ኢትዮጵያ እያከናወነች ያለው ስራ ለሌሎች ሀገራት አርአ የሚሆን መሆኑን የገለጹት፣ በተለይም ደግሞ ኢትዮጵያ በተለያዩ ግዛት ፈተናዎችን ሲያጋጥማትም ስደተኞችን ተቀብላ በማስተናገድ ረገድ አምርቂ ስራ እየሰራች እንደምትገኝ አንስተዋል። ለዚህ ደግሞ ዓለም አቀፍ ማህበረሰብ የሚያደርገውን ስራ በቀጣይም ሊያጠናክር እንደሚገባ ነው በዛሬ በነበረው መድረክ ጥሪያቸውን ያሳለፉት። ሰለሞን ባልደረባችን አባዲ በገታ መስመራችን መረጃዎችን ስላጋራ እናመሰግናለን። መልካም ምሽት።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 በአርሶ አደሮች ማሳ የዘር ብዜት በማከናወን ላይ ስለመሆኑ አስታወቀም። የተቋሙ ዋና ዲሬክተር ቤል ዳክ በክልሉ በሁለት ወረዳዎች በአርሶ አደሮች ማሳ ላይ በኩታ ገጠም በመባዛት ላይ የሚገኘው ይኸው የበቆሎ ዘር የምርጥ ዘር እጥረትን ለማቃለል እንደሚያግዝ ተናግሯል። በምርምር የተገኙ የግብርና ውጤቶችን በማስፋፋት አርሶ አደሮችን የበለጠ ተጠቃሚ ለማድረግ ትኩረት መሰጠቱንም እንዲሁ ገልጸዋል። ሪፖርተራችን ሚፍታ አብዱልቃድር እንደዘገበው በክልሉ ግብርና ምርምር ተቋም በስርዓተ ምግብ ማጠናከሪያ ፕሮግራም አስተባባሪ አቶ አብዮት አለማየሁ ተቋሙ በምርምር የተለዩ የምርጥ ዘር የሰብል የፍራፍሬ ዝርያዎችን በማባዛት የምግብ ዋስትናን ለማረጋገጥ እየተሰራ ስለመሆኑ ገልጸዋል። አርሶ አደሮች በበኩላቸው የግብርና ምርምር ያደረጉላቸው ድጋፍ የዘር እጥረት ችግርን የሚያቃለል በመሆኑ ምርታማነታቸውን ለማሳደግ በኩታ ገጠም በማልማት ላይ እንደሚገኙ ገልጸዋል። መገናኛ ብዙሃን ለሀገር ሰላም ግንባታ ሊሰሩ እንደሚገባ የዘርፉ ባለሙያዎች ይናገራሉ። በሚዲያ የሚሰራጩ መረጃዎችን ትክክለኛነት የሚያጠራ ተቋም ሊኖር እንደሚገባም እንዲሁ ጠቁመዋል። ሰናይት ብርሃኔ። መገናኛ ብዙሃን ግጭት እንዳይከሰት ማህበረሰቡን የማንቃት ስራ ከመስራት ባሻገር ችግሮች ቢከሰቱ እንኳን ሊደርሱ የሚችሉ አደጋዎችን ለመቀነስ በሚያስችል መልኩ መስራት እንደሚገባቸው ባለሙያዎች ይናገራሉ ችግሮችን መቅረፍ፣ በሰዎችም፣ በማህበረሰብ፣ በተቋማት፣ በሀገር ላይ ሊደርሱ የሚችሉ ማናቸውንም ነገር ቀድሞ እንደውም ቀድሞ በማሰብ ችግሮችን ሊያመጡ ይችላሉ ብለው የሚያስቧቸውን ነገሮች ቀድሞ መፍትሄ የመስጠት የማሳየት፣ ችግሮቹን እንዳይከሰቱ ከመጀመሪያው ጀምሮ የመዘገብ ሂደት የማሳወቅ፣ የማንቃት ሂደት ላይ መስራት አለባቸው ተብሎ ነው የሚታሰቡ። የኢትዮጵያ ሚዲያ ለሰላምና ለኢትዮጵያ ብሔራዊ ጥቅም መስራት በየትኛውም ዘርፍ ቢሆን ዋናው ፕራዮሪቲው ሊሆን ይገባል። በአዲስ ቀን የዜና መሰናዱ ላይ እንግዳ የነበሩት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህሩ ዶክተር ዮሐንስ ሽፈራው ሐሰተኛ መረጃዎች በተደጋገሙ ቁጥር ትልልቅ በሚባሉ ተቋማት ላይና በማህበረሰቡ መካከል ጥርጣሬን ይፈጥራሉ። አንድ ቀን የሆነች ነገር አለፈች፣ በሚቀጥለው ሌላው ያልፋል። የዛ ጥርቅም ሄዶ ሄዶ በማህበረሰቡ ጭንቅላት ውስጥ በዜጎች ጭንቅላት ሊፈጥር የሚችለው አሉታዊ ችግሮች ነው ማየት የሚያስፈልገው። ለምሳሌ የሆነች ትንንሽ ነገር አንስተው የህግ ሲስተሙ ላይ ሀሰተኛ መረጃዎች በተሰራጩ ቁጥር ሰዎች ምን እየተሰማችሁ ይሄዳል፣ የፍትህ እንትኑ ላይ ችግር እንዳለ እንዲያስቡ ደጋል። ፖሊስ ጋር የሆነ ነገር እዚህ እና በተወራ ቁጥር ይሄ ፖሊስ ላይ አለን። እነዚህ አይነት ኢንስቲቲሽኖች ደግሞ ለሀገር በጣም አስፈላጊ ኢንስቲቱሽን ናቸው እና ሰዎች በእነሱ ላይ ተማምነው ነው የሚኖሩት። ስለዚህ እነዛ ኢንስቲትዩሽን ላይ ሰዎች ትረስት ወይ እምነት እንዲያጡ በኩሙሌቲቭ ኤፌክቱ የሚያመጣ ከሆነ እንግዲህ ቀላል አይደለም። ላዩን ብቻ የምናየው ሳይሆን በጣም ወደ ውስጥ ገብተው ከፍተኛ ሀገራዊ ችግር ሊያመጣ የሚችል ነው። በመሆኑም የተሳሳቱ መረጃዎች በተበራከቱ ቁጥር የሚያስከትሉት ጉዳት ከፍተኛ በመሆኑ መረጃዎችን የሚያጣራ ተቋም ሊኖር ይገባል ያሉት ደግሞ በወላይታ ሶዶ ዩኒቨርሲቲ የኮሚኒኬሽንና የሕዝብ ግንኙነት መምህርና ተመራማሪ ዶክተር ተሻለ ተገኒ ናቸው። በእኔ እምነት ጠንካራና ገለልተኛ የሆኑ እውነትን የሚያጣሩ ተቋማት መኖር መቻል አለብን። ከዛ ባለፈ ህብረተሰቡም ልክ የምንመገበውን የምንበላውን ነገር መርጠን እንደምንበላ እንደምንጠቀም ሁሉ የምንጠቀማቸው መረጃዎችም እውነትነታቸው፣ የመረጃ ምንጫቸው ከምን አንፃር እንደሚዘግቡ ያ የሚያስተላልፈው አካል ከምን አንፃር ነው? ይህንን መረጃ እኔ እንዳቀ ያደረገው የሚለውን ጭምር ማወቅ። መገናኛ ብዙሃን ከተቋቋሙበት ዓላማ አንጻር የመረጃዎችን ተገቢነትና ትክክለኛነት ማጣራት ይኖርባቸዋል። ይህንን ሳያደርጉ በሚሰሩ ተቋማት ላይ ደግሞ ህጋዊ የሆነ እርምጃ ሊወሰድ እንደሚገባ ተገልጿል። ተመልሰናል የተወደዳችሁ ነገ ቅዳሜ ነው። ቅዳሜ ደግሞ ከኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ከማለዳ ሁለት ሰዓት እስከ አምስት ሰዓት የሚተላለፍላችሁ የቅዳሜ መልክ ልዩ ጥንቅራችን ይጠብቃችኋል። እሱን ለማስታወስ ያክል ነው። ከውጭ ባጭሩ ይህን ጉዳይ ይናገራችሁ። እስራኤል በኢራን ላይ በሰነዘረችው ጥቃት ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶች ተገድለዋል። ኢራን ጥቃቱን ተከትሎ እስራኤል ላይ የአጸፋ እርምጃ እንደምትወስድ ዝታለች። ይህ በዚህ እንዳለ ኢራን በተገደሉባቸው ከፍተኛ ወታደራዊ አዛዦችና ሳይንቲስቶች ምትክ ተጨማሪ ሹመቶችን ለግለሰቦች ሰጥታለች።